በስተ መጨረሻ ሩታ እንደምታይዋት በደስታ ልጇን እያቀፈች ትገኛለች። ይህን ቀን ነበር በጉጉ ስጠብቅ የነበረው። እችን ሰዓት ነበር ማየት የፈለግኩት። እና ብዙዎቻችሁ ተጨንቃችሁ ነበር የዋላችሁት። ብዙ ሰዎች የእውነት እኔን ራሱ በውስጥ የጠየቃችሁ ልጆች አላችሁ። የምር አበሬያት ያለው እስኪመስለኝ ድረስ ማለት ነው። እና እስኪ መስላችሁ ድረስ በሰላም ወልዳ እንደምትገላገል የሆነ ፍርሃት ነበረብኝ። አልዋሻችሁም። ትናንትና ልክ በቃ እዛ ቦታ ገብታ ሳያት ይሆናል አይደል? ከዚህ በፊትም ሄጄ ስለማቅ፣ ነፍሰ ጦር ሴት ሄጄ ሆስፒታል ሄጄ ስለማቅ በጣም ብዙ ሰዓት ነው የሚያቆዩት። ሁለተኛ ነገር ደግሞ ጭንቃቱ በቃ ፍርሃት አለባችሁ፣ የእውነት ለመናገር በቃ የሆነ በሆነች ሰከንድ ልዩነት የሆነ ነገር ልትሰሙ ትችላላችሁ፣ ከዶክተሮች አስተያየት እና ያቺ ሰዓት ያቺ ደቂቃ ያቺ ነገር ከባድ ነች። እና ሩታን ሳያት በቃ ጭንቀቷን ሳይ ህመሟን ሳይ አልቻልኩም። ሁላይ እያለቀስኩ ነበረ በእውነት እና ብዙዎቻችሁም እንግዲህ ተጨንቃችሁ እኔንም እየጠየቃችሁ ነበረ፣ እርስ በእርስ በቃ አዲስ መረጃ ካገኝም ብላችሁ ብዙ ሰው እየጠየቃችሁ ነበረ። ኢቨን አብርሽም ፎቶ አልፈወሰተም ነበረ፣ ግን ደግሞ እኔ አይቼ ነበረ። አጋጣሚ ሆኖ የሆነች ጽሑፍ አቅርቦ ነበረ። ቅድም ነው የነገርኳችሁ፣ እንደወለደች ቀን አካባቢ የሆነ አንድ ቪዲዮ ሰርቼ ነበረ እና ሀይሚ አጋጣሚ የሚያማምሩ ፎቶዎችን ለቃ ስለነበረ ከነዛ ከሚያማምሩት ፎቶዎች አንዷን ወስዶ እንግዲህ የኔ ውድ እህት የወንድ ልጅ አባት ሆኝልሻለሁ፣ ብሎ ጽፎ ነበርና ደስ ይላል። የእውነት ለመናገር እኔ እንጃ ትልቅ ጭንቀት ትልቅ ነገር ነው የቀለለኝ በቃ እና እድለኛ ናት ሩታ በእውነት ብዙ ሰዎች በጣም ከጎኗ ነበሩ። በቃ በጸሎት በዱዓ በቃ በስማም። እናንተ እንደዚህ አይነት የሰው ፍቅር፣ የሰው ደስታ እኔ እግዚአብሔርን በጣም የገረመኝ በቅመሞች ዬ ትለይ ያላችሁ መድሀን ያለምንም ንባየን የመጣው ሙስሊም ክርስቲያኑ ፕሮቴስታንቱ ሁሉ አላህ እንደዚህ ያደርግሽ፣ ማርያም እንደዚህ ትቅረብሽ፣ በቃ እግዚአብሔር እንደዚህ በሰላም ያገላግልሽ። እንዴት ደስ ይላል! ምን አይነት ልብን ያላችሁ፣ ምን አይነት በቃ የእውነት የሚራራ እንደው ለእናንተ እግዚአብሔር ምስክሬን ነው የምላችሁ። በሄዳችሁበት ሁሉ እኔ ስደት ለፍቼ ለፍቼ ለፍቼ ድክም መሲለኝ ሀገሬ ገብቻለሁ። እግዚአብሔር ይመስገን። የራሴን የምለው ነገር ባይኖረኝም ግን በጤና እየተነፈስኩ ነው። ጥሩ አየር እየተነፈስኩ ነው። ከሰዎች ጋር እያወራው ነው። እረፍት ይሰማኛል። በብዙ አልደክምም፣ አልጨነቅም። እግዚአብሔር ይመስገን። በቅርቡ ደግሞ እንግዲህ የራሴን ሕይወት ጀምሬ ደግሞ አሳያችኋለሁ እና እናንተም በቃ በሰላም ለሀገራችሁ ያብቃችሁ። የሰው ደስታ እንደሚያስደስታችሁ ዘመናችሁ ሁሉ ይባረክ። በቃ ሕይወታችሁ ሁሉ ይባረክ። በሰላም ለሀገራችሁ አብቃችሁ ነው የምለው እና ብዙዎቻችሁ በጸሎት በዶ አስታግዟት ነበረ። ሩታ ታየ እንግዲህ በሚገርም ፍጥነት እንግዲህ የበክር ወይም ደግሞ የመጀመሪያ ልጇ ነው። ግን ደግሞ ኪሎ ራሱ በጣም እንደተለቀ አብርሽ ዶክተሩ ጋር ደው እያረጋግጬ ነበረና ትንሽ ፈርቼ ነበረና በምጥም የምትወልድ አልመሰለኝም ነበር እያለ ሁላ ነበረ እና ምጧ ራሱ እግዚአብሔርን አንድ ሴት ልጅ እኮ ማለት ነው አራት ቀን አምስት ቀን አንድ ሳምንት ራሱ ምጧ መጦ የተቀመጠች ሴት አስታውስ አውቃለሁ። በቃ በየጤና ጣቢያው በየሆስፒታሉ ስትሄዱ ብዙ ቀን ምጣቸው መጦ ጀምሯቸው ግን ልጃቸው ያልተወለደ ልጆች ጊዜው ቀኑ በቃ እንትን ተጓቶባቸው ከዘጠኝ ወር በላይ ሆኗቸው ራሱ በጭንቀት የሚቆዩ ብዙ እናቶች አሉና ከገቡ በኋላ ራሱ በቃ ሀያ አራት ሰዓት ነው የሚያመጡት ማታ ገብተው ጠዋት ነው ወልደው የሚወጡት የነበረው ከሆስፒታል። እና ሩታ ግን ማታ ገባች፣ ከሶስት ሰዓት በኋላ ነው ለሶስት ሰዓት ነው ያማጠችው፣ ለሶስት ሰዓት ነው የተጨነቀችው። ወዲያውን ነው እንግዲህ የተገላገለችው በሰላም። እና ጠንካራ ነች። እግዚአብሔርን አልጮ እኮ ሙላለች። የምሬን ነው። ሁሉም ሴቶች ሆስፒታል ሊወልዱ ሲገቡ ይጩሃሉ፣ እና ከንፈራቸው ተላልጦ ምናምን እና ሩታ እውነት ለመናገር ጥንካሬዋ ስንቱን ችግር ችላ፣ ስንቱን ጩኸት ችላ፣ ስንቱን ወሬ ችላ፣ ስንቱን ሀሜት ችላ፣ ስንቱን ስድብ ችላ፣ እንደዚህ ወልዳ ለመሳም መብቃቷ በቃ ተአምር ነው። በጣም ያሳስበኝ ነበር፣ በጣም ጮክ ብላ ስትናገር፣ በተለይ ደግሞ አልቅሳ ታውቃለች። ታስታውሳላችኋ? እርጉዝና ነፍሰ ጡር ሴት ሆና አልቅሳ ብዙ ቀን ታውቃለች። በጣም በሚያሳዝን ሁኔታ ነው። ሁሉም አለፈ ብቻ፣ እፎ የሚያስብል ነገር ነው ዛሬ የሰማነው ነገር እና። አብርሽም ያው ያልተገባ ነገር ብታደርግባትም ያው እንደማትጠላት አውቃለሁ፣ እንደማትተዋትም አውቃለሁኝ። ከባድ ነው። የእውነት ለመናገር አብርሽ ያደረግከው ነገር ሩታ ላይ ከባድ ነው፣ ግን ደግሞ ለትዳር ለኑሮ ለልጅ ለቤተሰብ ሲባል ደግሞ ብዙ ዋጋ ይከፈላልና እንኳን በሰላም ተገላገለች እሷም አንተም እንኳን ደስ ያለ አባት ነህ በቃ ዝለል ዝለል አለኝ እያለ ነበረ ና ቢያንስ በእርግዝና ወቅት አብራት አልነበርክም። ሩታዬ፣ የኔ ሚስት፣ ምን አማረሽ? ምን ላርግልሽ? እንዴት ሆነ? ትራስ ዘቀዘቀሽ ወይ አለመችሽ አለ ወይ? እንዲህ መገላበጥ ትፈልያለሽ ወይ? ሽንት ቤት ስመሄድ ከብዶሻል ወይ? አብሬሽ ልሂድ? መንገድ ላይ ስትወድቂ ስትሄጅ እኮ ልትወድቂ ትሻለሽ፣ ያደናቅፈሻል፣ አብሬሽ ልሁን ምናምን ብለ አልተንከባከብካትም፣ ፍቅር አልሰጣትም። በቃ የእርግዝና ወቅቷን ልክ እንደ ነፍሰ ጡር ሴት አላያትም። ግን ሁሉም አልፏል። የትናንትናው አልፏል። የማይሆን ህል ውስጥ ገብተ ነበረ ግን አሁንም ጊዜ አለ። ሚስት ናት ተንከባከባት። እናት ምን ማለት እንደሆነ የእውነት ለመናገር እሷ ልትወልድ ገብታለች፣ አንተ ግን ውጭ ላይ ሆነ ራሱ የተጨነከውን ጭንቀት አይተሃል እና እሷ ደግሞ ውስጥ ሁና ምን ያህል ለሶስት ሰዓት ያህል ወገቧ እየተንቀጠቀጠ ማህፀኗ ሲከፈት እንዴት እንደታመመች እየተናገረች ነበርና በቃ ተረዳት። ለሴት ልጅ ክብር ይኖረ፣ አታንገላታት በፕራንክም ቢሆን እንኳን ይሄን ያህል ዓይን ያወጣ ስሜቷን የሚጎዳ ቅስሟን የሚሰብር ነገር ባታደርግ የተሻለ ነው ብዬ ነው የማስበው። ብቻ ጥሩም መጥፎም ስትመኙላት የዋላችሁ ሰዎች አላችሁ እና ሁሉም የየእጁን ያገኘዋል። ለማንኛውም መልካም ነገር ለተመኛችሁ ልጆች የሷ ጭንቀት ተጨንቃችሁ ከእሷ እኩል ያማጣችሁ ሰዎች አላችሁ። የእውነት ለመናገር እና እግዚአብሔር፣ የእውነት ለመናገር ትክክለኛ ዳኛ ነው፣ ትክክለኛ ፈራጅ ነው፣ ትክክለኛ በቃ ሰውን ከልቡ የሚወድ ማለት እንዴት ነው እግዚአብሔር ሁላችንም እኩል አድርጎ የሚወደን በቃ እሱ የፈጠረውን ፍጥረት የእውነት ለመናገር ሰው ከፍ ዝቅ ያደርገዋል፣ ሰው እንደዛ እንደዚህ ያደርገዋል። ግን እግዚአብሔር በእኮ ላይ ነው ነው የሚያየንና ተሳዳቢዎቹንም ሰምቷል። ጥሩ ነገር ያደረጉ እየተመኙላትንም ሰምቷል አይቷል። ግን እግዚአብሔር እሱ በፈቀደውና በወደደው ነገር ወዷትና አክብሯት ልጄ ብሎ ቅፍ ድግፍ አድርጎ ጤነኛ አብርሽን የመሰለ ወንድ ልጅ እንግዲህ አቅፋ እንድትስም አድርጓል። ክብር ለእግዚአብሔር ይሁን፣ ክብር ምስጋና ይሁን ለመድኃኒዓለም። እኔ ደስ ብሎኛል። እንኳን ደስ አላችሁ። እንኳን ማርያም ማረች። ሽሮ ታዬ ፊቷ ራሱ የእርጉዝ ፊት ሳይመስል አንዳንዴ ስለ እሷ ሳወራ ለምን እንደሆነ እምባዬ ይመጣል። በእውነት እምባዬ ይመጣል። ብዙ ጥፋቶች እኮ ከዚህ በፊት አጥፍታ አውቃለው እኮ ግን በቃ የሆነ የመጣችበት መንገድ ታሳዝናለች። ማየት የሌለባትን ነገር አይታ፣ መስማት የሌለባትን ነገር ሰምታ፣ ክፉ ደግ አይታ ነው እዚህ ደረጃ ላይ የደረሰችውና እሷን አለማድነቅ አለማበረታታት አይቻልም። እህቶቿም ከአጠገቧ እግዚአብሔር ይመስገን እናቷም አጠገቧ ነበረችና እንደምታዩት የወለደች እናት መስል በቃ፣ ምጡንም ረሳችሁ። ፊቷን ግን አይታችሁታል። አንዳንድ ሴቶች እኮ ሲያረግዙ ማለት ነው ሆዳቸው ብቻ ሳይሆን ፊታቸው ራሱ በጣም ነው የሚነፋፋው። እና ከወለዱ በኋላ ታርሰው ከወጡ በኋላ ነው በቃ ኪሎ ለመቀነስ ስንት ሩጫ የሚያደርጉት፣ ካስታወሳችሁ አርቲስቶች ሁሉ በቃ ሁሉ ሰዎች። ሩታ ግን ፊቷ ራሱ እርጉዝ ሳይመስል የእውነት በልታ ጠጥታ ራሱ የእውነት ይህን አማርኛ ና አማርኝ ብላ በልታ ጠጥታ በሰዓት የሆነ የምትተኛ ምናምን አይመስለኝም። በጭንቀት ያሳለፈች ይመስለኛል ይህን ዘጠኝ ወርና ለማንኛውም ግን እማያልፍ ቀን የለም ብያችኋለሁ። ክፉም ይሁን ጥሩም ይሁን መጥፎም ሁሉም ቀን ያልፋል ያልፍና እንደ ተረት ይወራልና ሩታ እያለፈችበትን ችግር እንግዲህ እንደ ተረት እያወራች ዛሬ ላይ ደስተኛውና ትኖራለች። ከብርሽ ከብዬ ተስፋ አድርጋለሁ ብቻ ሄርሜላ ከህይወቷ ለአንዴና ለመጨረሻ ጊዜ ውልቅ ቅብላት ትውጣ። በቃ ሰላሟን እረፍቷን ትስጣት። ካልሆነ ምንም ሰላምም እረፍትም ኖሮም ህይወትም አይኖራቸውም። ይህን ሀሳብ አስተያየት ይህንን ይመስል ነበረ። ደስ ስላለኝ ደስታዬን ለማጋራት ነው የመጣውትኝ። እንኳን ደስ ያላችሁ። እስኪ በሩታ ደስታ ደስ የተሰኛችሁ ሰዎች እኔ በጣም ተጨንቄ ነበር እና ደስ ብሎኛል ወልዳ ሳያት የምትሉ ሰዎች እስኪ በኮሜንት አሳውቁኝ። እና አንዳንድ ደግሞ ሌሎቻችሁ ደግሞ እኔ በትክክል እንደምትወልድ በቃ ልቤ ነግሮኝ ነበረና አሁን ደግሞ ወልዳ ሳያት ደስ አለኝ የምትሉ ብቻ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እኔ ሀሳብ ይህንን ይመስል ነበር። በጣም ደስተኛውኛለሁ እግዚአብሔርን እግዚአብሔር ይመስገን። ስንት ነገር ተብላ ነበር ከጀርባ ስንት ታቅዶላት ነበር፣ ስንቱ አሰቃይቷት ነበር፣ ስንቱ ተጠቋቁሞባት ነበር፣ ስንቱ ከፍ ዝቅ አርጓት ነበር። የእውነት ሲያወሯት ራሱ አንዱ እዛ ቻናል ይቀጥራታል፣ ይጠራታል፣ ያስቆሟታል። የእውነት እንደው እዚህ ተቀመጭ ይደክምሻል፣ ነፍሰጥር ኮ ነሽ ልጅ ይዘሽ ብውድሽ ወንበር እንኳን አይሰጧት የእውነት አንድ ቀን አብርሽ እንደዛ ሲል አሳማው። ከዛ ውጭ ግን ሁሉም ለራሱ ጥቅም በዛ ሲጠሯት፣ በዚህ ሲጠሯት፣ አቤት እንዳለች፣ ወየ እንዳለች፣ እንዳለቀሰች፣ እንዳነባች ዘጠኝ ወሩ አልቆ በሰላም ተገላገለች። ዋናው እሱ ነው። ተመስገን። ደህና ደሩልኝ፣ እወዳቸዋለሁ